እና የነገረን ራሱ የተቀጠረው ሰው ነው። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበር እና የአዲስ ነገር ማለት ነው ማት አንቅልፍ አላስተኛኝም ነው ለ በቃ አሁን ነገራቸው። ሰላም ሰላም ሰላም፣ ውድና፣ አሰላሙ አሌይኩም አረሽመቱላ ወበረካቱ። ሰላም ጤና ይስጥልኝ ሀገሬ ልጆች፣ እንዴት ናችሁ? ሰላም ነው ወይ? እንዲሁም የሰራ ይቱ ቤተሰቦች እንዴት ናችሁልኝ? እንዴት አመሻችሁልኝ? ከኔ ጋር ሁሉም ሰላም ነው፣ አልሐምዱልላ። ስራ እንዴት ነው? ጤንነት ከኔ ጋር ሁሉም ሰላም ነው። በያለንበት አላ ስብን ታላ እየጠብቀን ማለት ነው። ዛሬም በአዲስ ፊዱ መጥቻለሁ። አሁንም ማለት ነው እንግዲህ ዛሬ ደግሞ እስኪ ጨረቃዎቹ ስማቸው ነው አይደለም? አዎ ጨረቃዎቹ ከመኪናው ደስታ ፍሽታ በኋላ ደግሞ ዛሬ በአዲስ ፊዱ በጨረቃይቱ ቻናል መጥተዋል ማለት ነው። እንግዲህ ቆይ ቆይ ቆይ ያልገባይ ነገር መጀመሪያ ፊዱ እንዳያችሁት ማለት ነው እንዴት ነው እሷ እና እሱን ቆይ፣ እኔ እናጠየቅ እኔ እንዲው አንዳንድ ጊዜ ሰው ምን ነክቶታል? የምር እንዲው እነሱን የሚያለያይ ሰው አለ። ሰው ሲዋደድ የሚጠላ ወይም ደግሞ የሰውን ስኬት ወይም ሰውን የሚጠላው እኮ ሰይጣን ብቻ ነው። እንዴት እንደዚህ ይደረጋል? እኔ አልገባኝም። ሲጀምር ያለም ራሱ አይመስለኝም። በእርግጥ ያው ከዚህ በፊት እንደተፈጠረው ኦፊሻል ይሆናል አይደለም ምናልባት እኔ ወዳታለሁ ወይም እኔ ያፈቅራታለሁ በሚል አይነት ነገር ምናልባት ፍቅር ይዞት የሚመጣ ሰው አሁንም ሊኖር ይችላል፣ ወደፊትም ሊኖር ይችላል። ያው በዛ በዛ አይነት ነገር ምናልባት ሊያስቸግሯቸው ይችላሉ ብዬ ነው እንጂ የሚያስበው ለመለያየት ራሱ ሰውም ተቀጥሮ ነበረ እያሉ እኮ ነው ያሉት። አረ ይሄ የማይሆን ነገር ነው። እኔ መቼም እውነት አላረገውም። የምር ያው እንዴ ግራሚ እኮ ነው ምን አይነት ስራ ነው ይሄ? ለምን አስፈለገስ? ለምንስ ተፈለገ? ሰው በገዛ በገዛ ራሱ እነሱ በራሳቸው እነሱ ውስጥ እኮ ያው ስራቸው እንጂ ፖለቲካ የለም፣ ምን የለም። እንዲያውም በነገራችን ላይ ፖለቲካ የሚፖለቲከውን እንኳ ራሱ በነሱ እይታ በነሱ ፍቅር ራሱ የተመለሱ እኮ ሰዎች ሊኖሩ ይችላሉ። እንዴት እንዲህ ይሄ ሊሆን ቻለ? ይሄ የማይመስሉ ሬ ነው። በዙ አጋጣሚ ግን ያው እንግዲህ የሚዲያ ሰው ሲኮን ብዙ ነገር ብዙ ቻሌንጅ ያሳልፋል። ብዙ ቻሌንጅ ይቀበላል። ብዙ ስሊቭ አለ። የተሰራውም ያልተሰራውም የሆነውም ያልሆነውም መጋነንም ውሸትም ሊስተናገድ ስለሚችል እንግዲህ ጠንካር በሉ አንዴ የሚዲያ ሰው ሆናቸዋል ለማለት እፈልጋለሁ እኔ። ከዛ በመቀጠል ደግሞ ጭራሽ ጭራሽ እንዳውም የተቀጠረም ሰው ነበረ የተቀጠረውን ሰው ደግሞ አንጀቱን ስለበሉት ስላሳዘናችሁኝ የምትለያዩ አይነት ሰዎች አይደላችሁም፣ ልትለያዩም አትችሉም። የማትበገሩ አይነት ሰዎች ናችሁ ብሎ እራሱ ነገረን ነው እኮ እያሉ ያሉት። ግን ገራሚ ነው። ሰው ግን ወላ እኔ አላቅም። አንዳንድ ጊዜ እንደ ሰው ተሰርቶ ፈጣሪ በሀያልነቱ በጥበቡ በችሎታው ሰው አድርጎ ፈጥሮን እንዲያወሩ የምንሆነው ነገር ግራ ያጋባል። ምር እነ ሰዎች ምን አረጉ? የምር እኛ ኮ ወዴን ለራሳችን ነው እንጂ የምንከተላቸው እነሱ ግዴታ ይዘውን እኳ አደለም። ለምንድን ነው ይሄን ተማረግ? ይልቅንስ እነሱን ማየት ማቆም አይሻልም? ይሻል ይመስለኛል። እንዴኔ ማለት ነው፣ እንዴኔ አስተያየት እና ደግሞ እሱም ደግሞ ያው ይሄ ዝም ብለሽ አልፈሽ እንደው እሷ እንደሚመስላት በቃላ አይደለ፣ እሱን ይነጥቁኛል በፍቅር ምክንያት። በነገራችን ላይ በሰሞኑ እንዲዝሁ ከሱ ፍቅር ይዞኛል የሚሉ ሴቶች በዛ ያሉ ይመስላሉ፣ አንዳንድ ቦታ ላይ ሳያቸው ማለት ነው። ምናልባት እሷ አጠያየቋ ይሄን ነገር ለማንሳት የፈለገችው ሁልጊዜ ሳይደረግ ወይም ይሄን ነገር ሳሰማ ጽሁፉን ሳታይ ቀርታ ሳይሆን እንደዚህ ሁኖ እንትን ሲል በቃ ይነጥቁኝ ስለመሰላት እሷ እና እሱን ደግሞ ይለያዩናል ብላ ስለፈራች ነው ይሄን ማውራት የፈለገችው ማለት ነው። እናም ደግሞ እሱም ያው አይልፈረድብሽም። ነገር ግን ይሄ እንደ ተራ ነገር ማለፍ የሚቻል ነገር ነበረ። ብዙም ማውራት አያስፈልግም፣ ዝም ተብሎ የሚታለፍ ነገር ነው። ይሄ ምንም ችግር የለውም። ለራሳቸው ያወሩታል፣ ለራሳቸው ይተውታል የሚል መልስም ሰጥቷታል። ይሄን ለመናገርና የተለያዩ ነገሮች ለማውራት ነበረ የመጡት። ግን ሰው እኔ አይዶን ነው አላቅም። ሊሆንም እኮ ይችላል፣ ያው እኛ ስለማናይ ነው እንጂ አብዛኛው እያደረጉትም ያለው ከዚህ በፊትም የሆነ ነገር እንዴት ተፈጠረ ያክል እንደዛውም ያው ሊቀጥል ይችላል። ይሄ ነገር የሚዲያ ሰው ሲሆን እንግዲህ ያው ጠንክር ማለት ያስፈልጋል። ይሄን ያስተያየት ነው ያው እንግዲህ እሱም እኔና አንቺ እንተዋወቃለን። ሊለያዩም እንኳን ቢሞክሩ እኔና አንቺ እስከተዋወቅን ድረስ የኔና አንቺ መተማመን ነው የሚወስነው እያላት ነው እንግዲህ። በነገራችን ላይ ግን አንቺ በትንሽ ነገር ለምንድን ነው ሊከፋሽ የሚገባው ማለት ነው እንዴ? አንቺም እኮ እንደማናቸውም ሰው ምናልባት ያው ከስጋት አንጻር ነው። በነገራችን ላይ አይፈረድባትም ገይዝ የምር አይፈረድም። እና ደግሞ ትናንትና ያው ፈጣሪ ከፈቀዴ ማለት ነው ፈጣሪ ከፈቀዴ በቅርቡ ደግሞ የሆነ አዲስ ነገር አለ ሲለን ነበር ማለት ነው። በነገራችን ላይ የተሰጠውንም ስጦታ እኮ አላሳዩ። ለምንድ ነው ኦዲንስ ለምንድ ነው አሳዩን የማትሉት? አሳዩን በሉ። ኮሜንት ላይ አሳዩን የተሰጣቸውን ስጦታ የመጣለሽን ስጦ ለእኛ የምትደበቃለ እንዴ? እኛማ የምንደበቅ ነገር የለም ስጦታሽን አሳይን ብላችሁ ኮሜንት ጻፉ። ስለዚህ ማየት እንፈልጋለን። ግን ቆይ ለምንድን ነው ያላላችሁት? ዛሬ ስለምንድን ነው ሳክቲን? ያኔ ለሽ ሳክቲን አሳዩን። በቃ አሳይን በሏት። አሳይን ብላችሁ ጻፉ ኮሜንት ማለት ነው እና ይሄም መናገር አልፈልግም ብሏል። እንግዲህ ያው የቤት ስራ ተሰጥቶናል። ኮሜንት ላይ ይሄ ነው በሉ፣ ይሄ ነው በሉ። እንግዲህ ግማሾቻችሁ ቀለበት ነው ምናምን ምናምን በቃ ብዙ ኮሜንት እንግዲህ ይኖራል ብዬ ተስፋ አደርጋለሁኝ። ኮሜንት ጻፉ ተብላችኋል ወይም ተብለናል ማለት ነው። ለማናቸውም ያው በጣም አሪፍ ነው እና እውነቱን ነው። ያው እንግዲህ እሱ መናገር አይፈልግም መተግበር እንጂ መናገር አይፈልግም ማለት ነው። ስለዚህ ይሄን ደግሞ ልታውቂለት ይገባል። እንደምታዩ መናገር አይፈልግም ማሳካት ብቻ ነው የሚፈልገው። ይሄንንም ነገር አንድ ቀን ዱቅ ያደረግልሻል በቃ እንዳለ ያስደምመዋል። እና ጋይዞች የቤት ስራ ተሰጥቶናል ማለት ነው። የቤት ስራችሁን ለመስራት ሞክሩ ኮሜንት ላይ የቤት ስራችሁን እንግዲህ ምናልባት ከአስር አምስት ኦር ከአስር ስምንት ከአስር አስር የምታገኙት ኖሩ ትችላላችሁ ማለት ነው። ተሳተፉ የቤት ስራችሁን ተሳተፉ ማለት ነው። የሚገርም ነው ወይዘው እውነት ለመናገር የሚገርም ነው። ያው እሷ በትንሽ የሚከፋት አይነት ሰውነች መሰለኝ ያው ይነጥቁኛል በሚል ሂሳብ ያው ሁሉም ሰው በነገራችን ላይ ቻናላቸው ማን ነው? ማንም ሰው በቻናሉ ሲፖስት ማለት ነው እነሱን ነው የሚፖስተው። የሚገርም እኮ ነው ወላሂ። በእርግጥ ያስብላታል፣ ያስፈራታል። ስለምትፈራ ነው ነገራቶች በቃል አደለ፣ ከአቅሟ በላይ ሲሆኑ የሚጻፉት ሜንሽኖች ምናምን ነገር። እኔ ያልፈርድባትም ነው እምላችሁ ማለት ነው ጋይዝ። እና ደግሞ መኪናም ደግሞ ትነድ ያለች። አረ እንዴ! ነው ምንጊዜ ነው የለመደችው? በነገራችን ላይ የከተማ ሰው እኮ መኪና ለመልመድ ነው እንትን የሚለው ማለት ነው። እና ያው ማሻላ ብለናል። እሷም ደግሞ በቅርቡ መኪናውን ገጭ እንደምታደርገው አንጠራጠርም። ግን ምን አሰባችሁ ጋይዝ? አንድ መኪና ልትገዛ ነው ወይ፣ ቤት ልትገዛ ነው ወይ ደግሞ በቃ በቃ ቀለበት ላይ አስሩ ነው አይመስላችሁም? እኔ እንደዛ ነው ይመስለኝ።